ሰላም ሰላም ወታደሪ ልጆች እንዴት ናችሁ? በእያላችሁበት ሰቀት ሰላም ልጆች በብዙ ስርቶች እያደላችሁ እንዴት ናችሁ? ቆንዲት ዛሬ የማታያችሁ የማሳያችሁ እንደተለመደው የሩዝ ነው። ያው ሩዞ ነው፣ ግን ከብሳ ይባላል የሚጠጣው ዶቴ ካፕሳ ነው ዛሬ የምንሰራው፣ እና በጣም ነው በቃ ልነግራችኋል፣ የቤቱ ተወዳጅ ምግብ ነው እና ሽንኩርቴ ብራውን ሲሆን ጠብሰዋለሁ

ገና ማባያ እዚህ ጋር በቲማቲም በቲማቲም እና በሚጥሚጣ ቃሪያ እሰራለሁ፣ ወይም ገንዘብ እጠብሳለሁ። ማባያዎችን ማለት ነው። ማለት እናንተ እንደፈለጋችሁ ይሁንም ብቻ ማባያውን ከፈለጋችሁ አይቀር ለምን ይደረ ብዬ ያው ያለ እሱ ስለማይበላኝ ቤት ማለት ነው። በተለይ ይህ ሚጥሚጣ እና ቲማቲም በቲማቲም በሚጥሚጣ ነው ሰራው ነው

ሰው ናታቸው የትነት እንደሚያምር ሰርታችሁ በጣም ነው የሚጣፍጠው፣ ጥልም ያለ ወጣ ይ ሞክር። በስጋም ይቻላል በስጋም ይቻላል። በጣም ነው የሚጣፍጠው። ዶሮዬን አጥቤ ያዘጋጀቸዋለሁ።

ቦታ ነው የምናረገው። አንደውን ቦታ ሁለት ቦታ አድርገን እናቃለን። ኦቨን ውስጥም ስገባ አያስቸግርም። ያሁን ኦቨን ውስጥ ለመጥበስ በጣም አይነት እኔ ደግሞ የቆዳዋን ከስር ውስጧን ድረስ ለማት አላጠብኩ። ቆዳዋን ብድክ እያረኩ ችግር አለብኝ በቃ ካርቶን ሁለቴ ለቅለቅ አድርጌ ጨምሬዋለሁ። እኔ በቃ ውስጥ ይሄንን አሁን ይሄንን ከላው ላይ ልጬ ነው አሁን ይሄ መላጥ የለበትም ማለት ኦቨን ውስጥ ሲገባ ቆዳውን ብቻ ነው የሚያገኘ መሳት ውስጡን እንዳያገኘ ስለውም ማለት ነው። እኔ ግን አንስቼ ወጣ ጫዌ ሎሚም አርጌ ሚምርፋ አርጌ አድበዋል ነው አሁን ባህራት ጨምራለው፣ ባህራት ጨምርበታለሁ። ያና ብላክ ፔፐር ለበርበሬ ማለት

በጣም ነው የምወደው። ይሄኛው ነው እኔ የማደርገው። ቴስቱ ደስ ይለኛል። ወላ ማዳም እዚህ ነው። ከአንድ ማንኪያ በላይ አይገባበትም። ደስ ብሬ ነው

በማድረግ አበረታቱ እንደምታረጉኝ ተስፋ አደርጋለሁ። ያምናለሁ ላይክ ስለምታረጉልኝ ስለምታረጉልኝ በጣም አመሰግናለሁ። አሁን የፈላ የፈላሁ አዘጋጅወት ጨምርበት ች ዶሮ እስከምትበስል ድረስ ይፈላል። ሩዝን አጥቤ አዘጋጃለሁ። ሩዙን ለስ ባለው ውሃ አጥቤ ለአስር ደቂቃ ዘፈዝፈዋለሁ። ለአስር ደቂቃ ዘፈዝፈዋለሁ። አሁን የስጎይን እና

እኔ አሁን ያው ሁሌ በየቀኑ ስለሚሰራ እኔ ሲጀምር ብዙ ማለት ነው የሚያቃጥል ነገር እንጂ ይሆናል። አንዳንድ ቀን የሆነ ባይኔ ሽው ሲልም ቢል እቺና እቺን ምድግ አረግና ያው እንደዚህ ስለሚሰራ በየቀኑ በኩሩዘ ከፈለኩ በሩዜ ደብና ረግና በላላችኋለሁ። ምላሴ እየነደደ እነሱ ውስጥ እንኳን አይሉ ማቃጠላቸው ምን እንደሆኑ አላውቅም፣ እኔ ያቃጥለኛል

ሽንኩርት አረግብበታለሁ። ነጭ ሽንኩርት ታቀርብበታለሁ። ላሳየቱ ብዬ ነው፣ እንዴት እንደመሰለች ውሃ አረቅበታለሁ።

ከዛ አቆ ነው የሚበሉት። ውሃ ያው እንትን ነው ማረግበት ያው የሚጣ የሚያቃጥለው ፓር። በደንብ ውሃ ርቄ ተንጠቅቆ ልስል ልስል በደንብ ፓወር ይኖረዋል፣ ያቃጥላል። ለዛ ነው ውሃ በደንብ ማረግበት። በኋላ ላይ ግን ውሃ አይኖረውም። መጠጥ ነገር የለም። ይቺኛዋ እስኪ ይቺኛዋ ያው

ሩዝ ልካት ነው ሩዝ እየበሰለ ነው በዚህ ከለሮን ነጭ ነገር ይሆናል

ሩዜ ገብታለች ይኸው። ሩዜ ኑዶች ያቸት እንዴት አባቱ እንደሚያምር የኔ ማሮች፣ አቤት እንዴት ሽታው ልነግራቸው አልችልም። ጣዕሙን ደግሞ በቃት ተቡት ሰርታችሁ እንደምትሞክሩት ባለ ሙሉ ተስፋ ነኝ ለማንቀሳቀስ ስራ ይገብቻ አለ።